አሰላሙ አለይኩም ወረህመቱላሂ ወበረካቱህ። በዛሬ ደርሳችን ደግሞ የምናየው የፊደሎችን መጨረሻ ደርሰናል። እሱም ሃ እና ያ በተመለከቱ ይሆናል። ሃ የፊደል መጀመሪያ ላይ ሲሆን የሚኖረውን ቅርጽ በተመለከተ እናያለን። ቃላቶች ይወራረሳሉ። ለምሳሌ ከሚም ዳል እንደሚሰራ ተመልክተን ነበረ። ልክ እንደዚሁ አሁንም ከሀል ለመስራት ከዳል ነው የምንነሳው። ስለዚህ ዳልን በመጀመሪያ ቅርጿን እንሰራታለን። ዳልን ከሰራን በኋላ አምጥተን ከዚች ቅርጽ ጋ አገናኝተን ወደዚህ እንመጣለን። ስለዚህ ቀደም ተከተሉ እንዳይዛባባችሁ ከዚህ ትመጣላችሁ፣ ዳል ከዛ ወደዚህ ትመጣላችሁ። ዳልን ከሰራችሁ በኋላ በዚህ ስትራክቸር መሰረት ሀይቷን ትሰራላችሁ። አሁንም ግልጽ የሆነላችሁ ዘንድ እንደገና ልድገመው፣ መጀመሪያ ዳል ትሰራላችሁ፣ ኸረን ከዛ ወደ ላይ ከፍት አድርጉና አምጥታችሁ ወደዚህ ማለት ነው። ስለዚህ ሀ በመስራት የምትፈልጉ ከሆነ ዳልን ከሰራችሁ በኋላ በዚህ ቅርጽ ይሄኛው በጣም የጎላ ስለሆነ ቁጥር ልጻፍበት። አመጣጣችሁ እንደዚህ የመጀመሪያው አንድ ቁጥር ከዛ ወደዚህ የመጣችሁበት ሁለት ቁጥር ከዛ ወደዚህ የሄዳችሁበት ሶስት ቁጥር ይህን ቅደም ተከተልን ጠብቃችሁ ትሰራላችሁ። ስለዚህ ዳል በመጀመሪያ እንዲትሰሩ እና ከዛ መታችሁ ታሽከረክሩታላችሁ። ይሄ ቅርጽ ብሎ ማለት ዋው ቀጥ ብላ ማለት ነው ዋው ቀጥ ብላ ያላት ቅርጽን ይመስላል። መርሃባ የፊደል መካከል ሲሆን ደግሞ ሁለት አይነት አጻጻፍ ይኖሩታል። እነሱን አጻጻፎችን እንመለከታለን። እሱም ምንድነው ከቀኝ ወደ ግራ ትመጣላችሁ። ከቀኝ ወደ ግራ ይኸው፣ ከቀኝ ወደ ግራ፣ ከቀኝ ወደ ግራ ከመጣችሁ በኋላ ወደዚህ ትሄዱና ቀደም ተከተሉን ጠብቋችሁ ይኸው እንዲያርጋችሁ ነው የምትሰሩት። ኸይረን አሁን ግልጽ እንዲሆንላችሁ ልድገመው። ይህን ወደዚህ ትመጣላችሁ። ከዛ ወደዚህ ትመጣላችሁ። ችን ከብድ ጠብቃችሁ ወደዚህ ትመጣላችሁ ማለት ነው። ይህ አንደኛው አሰራር ነው። አንድ ሰው የቀለለው በላይኛው አቅጣጫ ከሆነ በዚህ መሰረት ይሰራል። በላይኛው አቅጣጫ ብዬ ስል ይህንን የጀመርኩት አሁን ደግሞ ይህን መጀመር እችላለሁ ወይ እንዴት ተብሎ ሲባል ከዚህ ትመጣላችሁ ከዛ ወደ ታች ትወርዳላችሁ። ኸይረን ወደዚህ ክብ ትሰሩና ወደዚህ ትመጣላችሁ። እናንተ የቀለላችሁ በዚህ በላይ መጥቶ እንዲህ ሄዶ በታች መምጣት ከሆነ ይህን ትሰራላችሁ። አይ እኔ እጄ እየቀለለኝ ያለው በዚህ መጥቼ ከዛ በዚህ ወርጄ

ሁለት ሶስት ያው ከዚህ ወደዚህ አንድ ወደ ላይ ሁለት ወደዚህ አምጥቼ እንዲህ የሰራሁት ሶስት። እነዚህን ቅድም ተከተል ጠብቃችሁ ትሰራላችሁ። ዛሬ ስራ ሴ ስለጠፋችብኝ ነው በዚህ የሰራሁላችሁ። ኸይረን፣ ይህም ቅድም ተከተሉ የምትፈልጉ ከሆነ አንድ ወደዚህ ከዛ ወደ ላይ ነው የመጣሁት። እንዲህ ነው የተሽከረከርኩት። ልብበሉ። ይሄ ሁለት ቁጥር ከዛ በኋላ ከዚህ ከመጣሁኝ በኋላ ደግሞ ወደዚህ አምጥቼ እንዲያስገባሁት አል አደለ ከዚህ ወደዚህ አምጥቼ ያሽከረከርኩት ያው ከዚህ መጣሁኝና ወደዚህ አሽከርክሬ ወደዚህ የመጣሁት ጭምር እንደዚህ ማረፊያው ሶስት ቁጥር ማለት ነው። መራዋ ይሄኛው እሳ ይሄኛው ከተባለ ይህ ቁጥሩን አልጻፈው በዚህኛው ግልጽ እንዲሆንላችሁ ከዚህ ትመጣላችሁ፣ ወደ ታች ትመጡና ወደ ላይ መታችሁ ይህን ትሰራላችሁ ማለት ነው። ይረን ስለዚህ የፊደል መጨረሻ በሚሆንበት ሰዓት ሙተሲል ይህንን ይመሳል። ሙንፈሲሉስ እንዴት ይሆናል ተብሎ ሲባል አሁንም ዳል ነው መሰሩት። ዳል የገባው ሰው ቀላል ነው። ከዛ የዳል መጨረሻ እግር ቦታ ላይ ሄዶ ክቧን ግጥም አድርጎ አምስት ቁጥር መሰረት ይሰራል። እችኛዋን ወይም እችኛዋን ፊደል የምትጠቀሙት ለሀ ብቻ አይደለም፣ ለታ መጠቀም ትችላላችሁ። ሁለት ነጥብ ካደረግኩበት ታ ወሁለት ነጥብ ካደረግኩበት ታ

በዛ መሰረት ትሰራላችሁ። ልዩነቱ ሁለት ነጥብ ማድረጋችሁ ነው። ራን የፊደል መካከል ተመሳሳይ ነው። ልክ እንደ ኑኒቷ ማለት ነው። ከዚህ ትመጣላችሁ፣ ወደ ላይ ትወጣላችሁ፣ እቺን ቅርጽ ትሰራላችሁ ማለት ነው። ራን ከዛ በኋላ ሁለቷን ነጥብ ታስቀምጣላችሁ። የፊደል መካከል ሲሆን ከሁለቱም አቅጣጫ ይረከባል። የፊደል መጀመሪያ ሲሆን ከዚህ ጋር ብቻ ነው የሚቀበለው። የፊደል መጨረሻ ሲሆን ያለው ሁኔታ ነው። ትንሽ ለየት የሚያደርገው እሱ ምንድነው ከቀኝ ይመጣና ፊደሉ ከዚህ ማለት ነው ከዚህ ከመጣ በኋላ ቆልመም ማርጋችሁ እንደገና እጅኛዋን ክብ ስትራክቸር ትሰራላችሁ። ከዚህ በኋላ ነጥቧን ቁጭ ታደረጋላችሁ ማለት ነው። ስለዚህ ከዚህ ጋር ያለውን ፊደል ስለሚቀበል ነው ይሄ የተቀመጠው። ከዛ እዚች ጋር ክብ ሰርታችሁ አካሄዳችሁ፣ እኔ እንደሚሄደው ሄዳችሁ ትሰራላችሁ ማለት ነው። ሁሌ ነጥቡን ታስቀምጣላችሁ ረን እንዲሁም ደግሞ የፊደል መጨረሻ ላይ ሆኖ ይሄ ሙተሲል ነው። ሙንፋሲል ሲሆንሳ ከፊቱ ያለው ፊደል የማይቀጠልበት ከሆነ ለምሳሌ ከዚች ጋር ዋው ቢቀጠልበት ይሄና ይሄ መገናኘት አይችሉም። ምክንያቱም ዋው ከበስተግራ ካለው ፊደል ጋር በፍጹም አትገናኝምና፣ አሊፍም ልክ እንደዚህ አይነት ባህሪ ያላት። ሲፈቶቹን በተመለከተ በቀጣይ ደርስ ላይ ስለምናየው ምንም ችግር የለውም። ስለዚህ ብቻዋን ስትሆን ያ ምን አይነት ቅርጽ ይመራታል ተብሎ ሲባል እንደዚች ሳመጡና በመጀመሪያ ከዛ ወደዚህ ትሽከረከሩና ካይረን ከዛ ወደዚህ ትመጣላችሁ ማለት ነው። ስለዚህ ነጥቧን ቁጭ ታደርጋላችሁ። ያ ስትሆን ስለዚህ የሰራችሁት አሰራር ልብ በሉ፣ ልክ እዚች ጋር አይን እንደሰራችሁ ትሰሩና አምስት ቁጥር የሚመስል ነገር ሰርታችሁ ወደዚህ ትመጣላችሁ። ከፊደል ከመስመሩ ከሰጥር በላይ እና ከሰጥር በታች የሚለውን በተመለከተ በቀጣይ ደርሶች ላይ እንመለከታለን። ስለዚህ ምን ተምራችኋል ማለት ነው? ከአሊፍ እስከ ያ ድረስ ያሉ ፊደላቶች የፊደል መጀመሪያ ላይ ሲሆን፣ አወለል ከሊማ ሲሆን፣ እንዲሁም ደግሞ ወሰጠል ከሊማ ሲሆን፣ እንዲሁም ደግሞ አኺሩል ከሊማ ሙተሲል እና ሙንፈሲል ሲሆን የተመለከትነውን እያንዳንዱን ቃላቶችን ተመልክተናል። ስለዚህ እያንዳንዱን ጥናት ታደርጋላችሁ። ፈተና ይኖረናል በአላ ፍቃድ። ፈተናው ከተቻለ በኦንላይን ካልተቻለም መኮራረጅ የሚቻልበት አይነት የቤት ስራ ስላልሆነ እንዲሁ በቃልም እንደሰጣችሁ እችላለሁኝ እንደ ሁኔታው ማለት ነው። ይረ እነዚህ ጋር ግን ያለውን የቤት ስራ በመጀመሪያ ልንገራችሁ። ሁለት ቃላቶች ስለሆነ የሰጠኋችሁ ሰባት ሰባት ጊዜ ትሰራላችሁ። ሰባት ሰባት ጊዜ አልኩኝ ብሎ ማለት ይህን ሰባት እችን ሰባት ጊዜ ትሰራላችሁ። ማለትም ሀ ሰባት ጊዜ የፊደል መጀመሪያ ላይ ስትሆን፣ ሀ የፊደል መካከል ላይ ስትሆን ሰባት ጊዜ፣ የፊደል መጨረሻ ስትሆን ሰባት ጊዜ። እችንንም ሰባት ጊዜ በተመሳሳይ ከዚ በፊት እንደምትሰሩት ሰባት ሰባት ጊዜ ትሰራላችሁ። እጃችሁ አሁንም ካልፈታ ሰባት ግዴታ አይደለም መቶ ማድረግ ትችላላችሁ። የቤት ስራው ግን እኔ ለማረም እንዲያመቼ ሰባት ከሰራችሁ በቂ ነው። ለእኔ እሱን ካሳይጋችሁኝ በኋላ የተቀረውን ደግሞ ምንታደረጋላችሁ ማለት ነው። በሌላ ደብተራችሁ ላይ ወይም ደግሞ ከታረመላችሁ በኋላ ለእኔ ፎቶውን ካነሳችሁ በኋላ ያለውን ደግሞ ምንታደረጋላችሁ ማለት ነው። ትለማመዱበታላችሁ። ገጹን በዚህ መሰረት ጨርሰናል። ከማን ጀምረን? ከአሊፍ ጀምረን ከአሊፍ ጀምረን ሄድን። ና ማን ላይ ደረስን? ያ ያ ላይ ደርሰናል። ስለዚህ